መጎብኘት ትችላላችሁ። ዲኤም ሲሪል ስቴት ቤቱ በድንገት በሳት በሚያያዝበት ወቅት የቤተሰቡ ውሻ የህፃኑን ልጅ ህይወት ለማትረፍ በፍጥነት ማሰብ ነበረበት። ነገር ግን ቀጥሎ የተፈጠረው ነገር እጅግ የሚያስደነግጥና ያልተጠበቀ ነው። ዶንና ስቱዋርት በብዙ ነገራቸው ባልና ሚስት ከአንድ ባህር ይቀዳሉ የሚለውን ብሂል ያስመሰከሩ ጥንዶች ነበሩ። በህይወት ውስጥ የሚወዷቸውና የሚጠሏቸው ነገሮች መመሳሰል አንዳቸው ለአንዳቸው የተፈጠሩ መሆናቸውን የሚያሳብቁ ነበሩ። በተለይም ሁለቱም ጥንዶች ለውሻ የነበራቸው ፍቅር እጅጉን የተለየ በመሆኑ አብረው መኖር እንደጀመሩ ውሻ ለመግዛት አፍታም አልፈጀባቸውም ነበር። የውሻቸውም ቤኒ ብለው የሰየሙት ሲሆን ምንም እንኳን ወደ ቤታቸው ሲመጣ ትንሽዬና አሳዛኝ መልክ የነበረው ቢሆንም በጊዜያት በኋላ ማንም የማይደፍረው ፈርጣማ ውሻ ሊሆን ቻለ። ቤኒ ከውጭ ለሚያውሰው ሁሉ አስፈሪና ቁጡ ቢመስልም ነገር ግን ለዶንና ስቱዋርት እጅግ ተወዳጅና ተጫዋች ውሻ ነበር። ምንም እንኳን ቤኒ ወደ ነ ስቱዋርት ቤተሰብ ለመቀላቀል የመጀመሪያው ቢሆንም የመጨረሻው ግን አልነበረም። አመቱን በጀመሩ በሶስተኛ ወር አጋማሽ ላይ ዶን የመጀመሪያ ልጃቸውን ለመጸነስ በቃች። ምንም እንኳን ዶን እና ስቱዋርት ልጅ ለማግኘት ለረጅም ጊዜ ሲያቅዱ የነበረ ቢሆንም ዜናውን እንደሰሙ ልክ ከሰማይ የወረደ ያክል እጅጉን ተደንቀውና ተደስተው ነበር። የዶን እርግዝና አንዳችም እክል ሳይፈጠርበት ያለፈ ሲሆን በቀጣዩ አመት ጃንዋሪ ላይም ሜሰን የተባለ ደስተኛና ጤነኛ ወንድ ልጅ ለመገላገል በቃች ። ልጃቸውን ለመታቀፍ እንደበቁም ወዲያው በልጃቸው ፍቅር የወደቁ ሲሆን ሁለቱ ጥንዶችም ስኬታማ ጥንዶች ከመሆን ባለፈ ስኬታማ ወላጆች ለመሆን የሚያስችል ፍቅር እንዳላቸው ማስመስከር ቻሉ። በየጊዜውም ሜሰን ጠንካራና ፍልቅልቅ ልጅ ሆኖ እያደገ የመጣ ሲሆን በአመታት ውስጥም ለብቻው መቀመጥ መዳህና ለመራመድ መሞከር ችሎ ነበር። በዚህ ሁሉ ውስጥም የሜሰን የልብ ጓደኛና አጋጁ ውሻቸው ቤኒ ሲሆን፣ ሁለቱም መነጣጠል ፈጽሞ የማይቻል ነገር ነበር። የሁለቱ ጓደኝነት በብዙዎች ዘንድ የሚያስቀናና ሳቅን የሚያጭር ቢሆንም ይህ ጓደኝነት በኋላ ላይ ህይወቱን ሊያተርፍለት የሚችል ወሳኝ ነገር መሆኑን ማንም አላወቀም ነበር። በዚያኛው ዓመትም ዶንና ስቱዋርት ከልጃቸው ሜሰን ጋራ የሚያከብሩት የመጀመሪያው የገና በዓላቸው በመሆኑ ለማክበር እጅጉን ጓጉተው ነበር። በዚያን ቀንም ስጦታን መክፈት፣ ጨዋታዎችን መጫወትና የተለያዩ ምግቦችን ለመብላት ዝግጅታቸውን ማጧጧፍ ጀመሩ። ምንም እንኳን ሜሰን ገና ልጅ እና የሚሆነውን ነገሮች ሁሉ የማያገናዝብ ልጅ በመሆኑ ምንም ትዝታ ሊኖረው ባይችልም፣ ወላጆቹ ግን ይህንን ቀን የማይረሳ ለማድረግ የነበራቸው ጉጉት ከፍተኛ ነበር። በዚያን ዕለት ቤኒ እንኳን ሳይቀር የተገዛላትን የሳንታ ልብስ ለብሶ በደስታ ወዲያና ወዲ ሲል የነበረ ሲሆን ወላጆቹም ለሜሰን የገዙለት የስጦታ ብዛት ስፍር ቁጥር የሌለው ነው። ቀኑ ሙሉ ሲጫወቱና ሲዘሉ ስለቆዩም በመራባቸው ለራሳቸው ያበሰሉትን ተርኪ ዶሮና ወይን፣ ለልጃቸው ሜሰንም የፍራፍሬ ጁስ እንዲሁም ለቤኒ ቀዝቃዛ ዕቃ በመጠጫ ዕቃው ላይ በማድረግ ለመቋደስ ቀረቡ። ምግባቸውን ተመግበው ከጨረሱ በኋላ ልጃቸው አድካሚ ቀን እንዳሳለፈ በመገንዘብ ስቱዋርት ሜሰንን ከመቀመ መጫው በማንሳት ወደ ክፍሉ ያመራል። ለአንድ ዓመት ልጅ ይህንን ያክል አድካሚ ቀን አንድም ሳይነጫነጭ ማሳለፉ ወላጆቹን ያስገረማቸው ሲሆን እንደገመቱትም ገና ከመኘታ ክፍሉ ሳይደርስ በፊት አባቱ ቅፍ ውስጥ እንዳለ እንቅልፍ ይወስደዋል። አባቱም በሙቀቱ ምክንያት እንዳይታፈን በማሰብ የመኘታ ክፍሉን መስኮት ገርበብ አድርጎ ከከፈተው በኋላ ሜሰንን ወደ አልጋ ያስገባዋል። ሜሰን እንዳስተኛውም በቀኑ ድካም ሰውነቱ የዛለው ቤኒ ወዲያው ከሜሰን አልጋ ጎን ወዳለው አልጋ በመግባት እንቅልፉን ለመተኛት ይዘጋጃል። በዚህ ስራው የተገረመው ስቱዋርትም ድንገት ቤኒ መውጣት ከፈለገ በሚል በሩን ከፈት በማድረግ ከክፍላቸው ይወጣል። ስቱዋርትም ወደ ታች ወርዶ ሚስቱን በተወሰነ ስራ ካገዛት በኋላ ወደ ወንድሙ ቤት በመሄድ የተወሰኑ ስጦታዎችን ሊያቀርብ እንደሚወጣ ይነግራታል። እሷም ባሏ ብዙ እንዳይቆይ በመንገድ ከተሰናበተች በኋላ ከቲቪው ፊት ለፊት ወዳለው ሶፋ በመሄድ ጋደም ትላለች። በሶፋው ላይ አረፍ እንዳለችም እንቅልፍ ወዲያውኑ ቢጫ ጫናትም በህይወት ዘመኗ ፈጽሞ የማትጠብቀው ቅዠት ሊፈጠር መሆኑን አልተገነዘበችም ነበር። ነገር ግን የማይቀሩ አደጋ በራቸውን መንኳኳት ጀምሯል። አንዳቸውም እንደ ተከፈተ የተተወውን ስቶቭ አልተመለከቱም ነበርና በደቂቃዎች ውስጥ ከስቶቭ የጀመረው እሳት ኩሽናውን በመላው ኩሽና ውስጥ መያያዙን ቀጠለ። በፍጥነት እየተቀጣጠለ የነበረው እሳትም በክፍሉ ውስጥ በነበሩት ወረቀቶችና የስጦታ ሳጥኖች ምክንያት በመፋፋሙ ጊዜ ሳይፈጅ ወደ ሌላኛው ክፍል ይዛመድ ጀመር። ጭሱም ዶን ተኝታበት የነበረውን ክፍል በማፈኑ ምክንያት ከእንቅልፏ ልትነቃ የቻለች ሲሆን የአንድ አመቱ ልጇ ሜሰን ከላይኛው ክፍል ውስጥ ብቻውን መተኛቱን በማስታወሷ ክፉኛ ድንጋጤ ውስጥ ገባች። በፍጥነትም አፍና አፍንጫዋን እንዳፈነች ወደ ላይ ለመውጣት ብትሞክርም ነገር ግን በደረጃዎቹ ላይ የነበረው የእሳት ነበልባል በቀላሉ ወደ ላይ እንዳትወጣ ያግዳታል። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ ለካሬ በ78000 ብር ብቻ ከዲኤም ሲሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም። በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432 ሺ ብር ቅድመ ክፍያ ጀምሮ ከባል አንድ እስከ ባል አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 አካል መጎብኘት ትችላላችሁ። ዲኤም ሲ ሪል ስቴት። ቤቱ በከፍተኛ ሁኔታ በእሳት በመያያዙ ምክንያት ቤቱን ጥላ ከመውጣት ውጪ አማራጭ ያልነበራ ደውን ስለ ልጇ አብዝታ ብትጨነቅም ነገር ግን እንደ ልጃቸው ያሳደጉት ውሻቸው ቤኒ ገና እሳቱ እንደተመለከተ ወደ ድርጊት እንደገባ አላወቀችም ነበር። ቤኒ እሳቱ ወደ ውስጥ እንዳይገባ ቀድሞ በሩን የዘጋው ሲሆን፣ እንደምንም ስቱዋርት ገርበብ ያደረገውን መስኮት ለመክፈት መታገል ጀመረ። ጭንቅላቱን ባለችው ክፍተት እንደምንም በማስገባት ለጥቂት ደቂቃዎች ከታገለ በኋላ በመጨረሻ ጠንካራው መስኮት ቤኒን ሊያሳልፈው በሚችለው ሁኔታ ሊከፈት ቻለ። ወዲያውም ቤኒ እያለቀሰ ወደ ነበረው ሜሰን በመሄድ ከአልጋው ጎትቶ ካወጣው በኋላ የለበሰውን ቢጃማ ጫፍ በመያዝ ወደ መስኮቱ ያስጠጋው ጀመር። ነገር ግን በጥቂት ሰከንዶች ውስጥ በሜሰን አሻንጉሊቶች አማካኝነት እሳቱ ወደ ክፍሉ በመዛመቱ ሜሰንና ቤኒ ከዚያ ክፍል ከመውጣት በቀር ህይወታቸውን ላይተርፍ የሚችል አንዳችን መፍትሄ አልነበራቸውም። እንደ መታደል ሆኖም ከክፍላቸው ጎን ያን ያክል የማይርቅ ለስላሳ ቁጥቋጦ ያለ ሲሆን ወደዚያ ቢዘሉ የሚደርሰው ጉዳት ይህ ነው የሚባል አልነበረም። በዚህ ምክንያት ፈርጣም ቤኒ ትንሹን ሜሰንን እንደምንም ከያዘው በኋላ በመስኮት በኩል ፊት ለፊታቸው ወዳለ ቁጥቋጦ ባለ በሌላ ኃይሉ ይዘላል። በቁጥቋጦ ላይ እንዳረፉም የተወሰነ ቦታ ሰውነታቸው ቢጫጫርም፣ በሳት ተያይዘው ህይወታቸው ከሚያልፍ ይህ መፍትሄ ህይወታቸውን እንደታደገው ለመገመት የሚያስቸግር አልነበረም። ቤኒ ከሩቅ የደውንን ለቅሶ ቢሰማም ልጁን ጥሎ ወደ እርሷ ከመሄድ ይልቅ ከነበሩበት ቁጥቋጦ በጥንቃቄ ወደ ጋርደኑ በመውረድ ሜሰንን ሙሉ ለሙሉ ከእሳት ማራቁ ሊቀጥል ጀመር። ነገር ግን ማንም ሊገምተው ያልቻለው አስደናቂ ነገር የሚያደረገው ይህን ጊዜ ነበር። ቤኒ ሜሰንን በጋርዱ ውስጥ ከማስቀመጥ ይልቅ ወደ አስፋልቱ በመውጣት ሰዎች ሊያዩት ወደሚችሉበት አካባቢ ቀረብ አድርጎ ያስቀምጠዋል። ይህ ድርጊት ለብዙዎች እንግዳ ቢሆንም ነገር ግን የእሳት አደጋ መኪናው ሲመጣ ሜሰን የህክምና እርዳታውን በፍጥነት እንዲያገኝ ያስቻለው ነበር። ምንም እንኳን ቦታው መኪኖች የሚበዙበት ቦታ በመሆኑ የቤኒ ስራ እጅግ አደገኛ ቢሆንም፣ ነገር ግን እንደተገመተውም የእሳት አደጋው መኪና ከጥቂት ሰከንዶች በኋላ ወደ እነሱ መክነፍ ይጀምራል። ከመኪናው ውስጥ ሁለት የእሳት አደጋ ሰራተኞች ከመኪናው ከወረዱ በኋላ በፍጥነት ጉዟቸውን ወደ ውሻውና ህፃኑ ልጅ በማድረግ ህክምና መስጠታቸውን ሲጀምሩ፣ ሌሎቹ ደግሞ በእሳት ሲንቦገቦግ የነበረውን ቤት ለማጥፋት ርብርብ ማድረግ ይጀምራሉ። እንደ መታደል ሆኖም በቁጥቋጦ በኩል ሲዘሉ ከገጠማቸው መጠነኛ ጭረት በቀር ሁለቱም መልካም ደህንነት ላይ ይገኙ ነበር። ደሁንና አደጋውን ሲሰማ በፍጥነት መንገዱን ቀይሮ የመጣው ስቱዋርት ልጃቸውን እንዳጡ በማሰብ ሲያለቅሱና ሲጨነቁ ቢቆዩም ነገር ግን ሜሰንን ከሳት አደጋው ሰራተኛ ጋር ሲመለከቱ በውስጣቸው የነበረው ደስታ ይህ ነው የሚባል አልነበረም። ሰራተኛውም ልጃቸው ሊተርፍ የቻለው በቤኒ የተነሳ እንደሆነ ሲነግራቸው የሆንና ስቱዋርት በፍጥነት በመሄድ ቤኒን ያመሰግኑትና ፍቅር ይሰጡት ጀመር። ይህ ቤተሰብ ቤኒ ላደረገላቸው ውለታ መቼም ቢሆን ከፍለው የማይጨርሱት ቢሆንም ነገር ግን ለቤኒ ይህ ውለታ ሳይሆን ለሜሰን ያለውን ፍቅር የገለጠበት መንገድ ነበር። የእሱ ደስታ የቤተሰቦቹን ደስታ ማየት ሲሆን፣ ይህም እውነት በአለማችን ላይ ያሉ የብዙ ውሻዎች እውነት እንደሚሆን አልጠራጠረም። የዛሬው ቪዲዮ የውሾች አፍቃሪ ለሆናችሁት ተከታዮቻችን አስገራሚ እንደነበር እርግጠኞች ነን። እናንተም የዛሬውን ቪዲዮ እንዴት አገኛችሁት? መልሳችሁን በኮሜንት መስጫው ላይ ሳውቁን። የዛሬው ቪዲዮ እዚህ ላይ ያበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።